የቅድሟ መጋረጃ አይቺ ውስጠኛዋን ሊያስተካክል ወስዷት እንትን አላልኩልሽም ነበረ፣ እና ገበሯ ማለት ነው ልትስተካከል ሄዳ መጋረጃሽ፣ ወላሂ ይመሻለ በጣም ነው የሚያመርሽ። አብሮ ሄዷ። ለቤቱ ጋር ደግሞ ትናንት ስለ ቤቱ በለቀቅኩት ቪዲዮ በጣም ብዙ ቶቼ ጥያቄ ጠይቃችሁኛል። ቤት ለመስራት ያስባችሁ፣ በዝግጅት ላይ ያላችሁ ስንት ካሬ ሜትር ላይ ነው ያረፈ ስንት ቆርቆሮ ነው፣ ሰራሚክ ስንት ነው፣ ቤቱ የጭቃ ነው ወይስ የግንብ ነው። ብዙ ጥያቄዎችን ጠይቃቸዋል። የእናንተን ጥያቄ አለመመለስ ንፉግነት ነው። በዚህ አጋጣሚ ከልብ ላመሰግናችሁም ነው የመጣሁት። ምክንያቱም ሀምሳ ሺ ሰብስክራይብ አስገብታችኛል። ኢንሻላ በቅርቡ ከሸቃላነት እንደምታወጡ ደግሞ ተስፋ አድርጋለሁ። ሁላችሁም ዩቱብ ቻናል ከፍታችሁ ስሩ። ቤቱ የተሰራው ሸቃሊት ይይ በሸቃሊት ብር ነው ወይስ በዩቱብ ብር ነው? ሁሉንም ነግራችኋለሁ። ለእናንተ ያልተነገረ ለማን ይነገራል? እናንተ የአንዳንድ ሰዎች መልካምነት ግን እንደው ዝም ብላችሁ ስታስቡት ወላሂ ግርም ድንቅ ነው የሚላችሁ። በሚዲያ ላወቋት ልጅ እሷ ስላገኘች እሷ ስለተለወጠች እሷ ስለሰራች አንዳንዴ ማለት ነው ኮመንታቸውን ሳይን ባይተናነቀኛል። ወላይ ምን አይነት መታደል ነው! እንዶ አላህ ይጨምርላችሁ ሌላ ምንም አላችሁም የሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም በእያለው እንዴት ናችሁ እኔ ያለው አልহামዱሊላ ሸቃሊት ነኝ ከዋን ስቱዲዮ ከመዳም ክሽና ዛሬም ባዲ ስቱዲዮ መጥቻለሁ አብራችሁ እንቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ ያገሬ ልጆች ማለት ነው ዛሬ እንግዲህ ማስቀደም የምፈልገው እድሜ ለናንተ ካላህ በታች አልሐምዱሊላ 50 ሺ ሰብስክራይብ ስላስገባችሁ በጣም ደስ ብሎኝ እስኪ ላመስግናችሁ ብዬ ነው። በነገራችን ላይ ቻናል ከከፈትኩበት ጊዜ ጀምሮ እንደ ሰዎቹ 5000፣ 10000፣ 20000፣ 30000፣ 40000 ሲገቡ ያከብራሉ። እኔ ግን ነገር ትዝ ብሎኝ አውቅም ትዝ ብሎኝ አወቅም አይመቸኝም፣ አመስገኛችሁም አላውቅም። እንደኔ ያለ አላህዬ እንደው እናንተና ለማመስገን ወላህ አይቻልምና በዚህ አጋጣሚ ሁላችሁንም የአገሬ ልጆች ከዚህ ስላደረሳችሁኝ ከጌታ ያለ በታች በርቸሻ ቃል ታይዞሽ እያላችሁ ላይክ፣ ሰብስክራይብ፣ ሸር ለምታደርጉ ሁሉ ከልብ ነው የማመሰግናችሁ ማለት ነው። እኔ ቃል የለኝም። በነገራችን ላይ አሁንም ቢሆን አስታውሽ እንደዚህ ቤተሰቦች እንዳመሰግን ያደረገችኝ በቅርቡ ያወቅኳት ምርጥ ጓደኛ ያለች ዩቱበር ነች። ሰብስክራይብ አርጓት ሊንኳን አስቀምጥላችኋለሁ የጅማ ልጅ ነች። ከዱ ትዩ ትባላለች ማለት ነው ከዱዬ፣ በዚህ አጋጣሚ በጣም ነው የምወድሽ ወላሂ ማለት የተዋወቅነው በቃ እንደ አጋጣሚ ነው፣ ሁለታችንም ቻናላችን አደጋ ውስጥ በገባበት ሰዓት። እንግዲህ አንዳንዴ የጭንቅ ቀናቶች ጓደኞችን ትመርጡበታላቸው የሚባለው እውነት ነው። እና በዚህ አጋጣሚ ነበር ያወቅኳት ማለት ነው። እና እሷ ነች አረ ሸቃሊት፣ አረተይ ነውር ነው እንዲሁ ኬክ እንኳን ባትቆርሽ እንዲሁ ባለሽ ነገር አድርገሽ ቤተሰቦችሽን አመስገኝ ብላ ሀሳቡን ያቀረበችልኝ እሷ ነችና፣ እንዲሁም ኮመንት ላይ ማለት ነው እኔ ትናንት በለቀኩት ቪዲዮ ወላሂ፣ ስለ ኮመንቱ ስለ ቪዲዮ መኮመታቸውን ትተው ስለምን ነበር የሚያወሩት? መይሙዬ መብሩክ፣ መይሞ መብሩክ፣ ሸቃሊት መብሩክ፣ ሀምሳ ኬ ገባሽ ጉዞ ወደፊት በቀጣይ መቶች እንጠብቃለን። እንዲሁ ታድላችሁ መልካም ልብ ያላችሁት። ግን ወላሂ እኔ እንጃ አንዳንድ ኮመንታችሁን ሳይ እንዳልኳቸው ምን ይተናንቀኛል። ምክንያቱም አጋጣሚ አንድ ነገር ልንገራቸው የሀገር ልጆች፣ የሰፈሬ ልጆች፣ የቅርብ ጓደኞች ሲቸግራቸው በሀሳብም ሆነ በገንዘብ የሚረዳቸውን የሳድግ ደስ አይላቸውም። ለምንድን ነው ግልጹ ልንገራቸው። ወላሄ በጣም ብዙ ነገር በፌክ አካውንት እየመጡ ማለት ነው ይሳደባሉ። ቅናት ሊደፋቸው ነው። ትናንትና በተለይ በሰራውት የቤቴም ቪዲዮ አላሳዩዋቸውም ለነሱ ማለት ነው ቤትም እንደምሰራ ነግራቸውም ሲጀመረ ነገራቸውን ማላቀምም የማደርገውን ነገር መናገርም አልፈልግም። ለምን የኔ እድገት ስለማያስደስታቸው፣ ገባቸው። እነሱ የእኔን ቪዲዮ መተው የሚያዩ መቼ እንደታቃላቸው ሞትኩኝ፣ ሄድኩኝ፣ ታመምኩኝ፣ ተጣላሁኝ፣ ተፈለጥኩኝ ስል ስለሚያስደስታቸው እየመጡ ያያሉ። ግን ሌላ ቪዲዮ ሲሆን በተለያየ አካውንት መጥቶ ወዲች ላይ ቅደው አርገኝ የሚሄዱት ወላሂ እንኳን ላይክ ሊያደርጉኝ ማለት ነው። ግን ደግሞ እንደነዚያ ያሉ ነቀር ሰዎች የምታውቁ ሰው ጋፍኛ ከጎናችሁ ሆኖ በርቻ ይዞሽ አብረን እንደግ አብረን እንስራ እንደማለት። እኔ ሳድግ ደስ አይላቸውም። እኔ ሳገኝ ደስ አይላቸውም። የሆነ ነገር አደረገች ሲባል አንዷ እራሷ እራሷ የአጎቴ ልጅ ምን እንዳለችኝ ታውቃላችሁ? መዳማ የስኳር በሽታ ታማሚ ነበረች። መዳማ ሞታ የመዳማን ባል አግብታ እኮ ነው ሰው ሀገር ማልገበው ሁሉ ብላኛለች። በዩቱብ ለማውቃቸው በቅርብ በውስጥ ለማወራቸው ልጆች ልኬላቸው አይቷል። ቆይቷል በባለፈው አመት ነሐሴ ላይ ነበር ይሄን ያለችኝ ማለት ነውና ሆን ብለው እንዲሁም እኔንስ ብለው ማጥፋት ይሮጣሉ ማለት ነው። መዳሜ ደግሞ ተኖረልኝ የስደት እናቴ ናት ክፋይን ማለት ነው። እና ተው ምቀኝ አትሆኑ። ደግሞ እኮ አያድጉም ብታዋቸው አያድጉም አይለወጡም። ወይ ሰሩ ወይ አሰሩ ወይ አድጉ ወይ አሳድጉ። ይረ ምስጥ ማለት ነው። ምስጥ እዚህ አፈር ውስጥ ነው ተዳፍኖ የሚቀር። ስለዚህ እናንተ ምስጥ አትሆኑ። ማደግ ከፈለጋችሁ ለሰው መልካም ነገር አስቡ፣ ለሰው መልካም ነገር አድርጉ። ወላይ ከምሬ ነው የምላችሁ። ቅን ቀን ሆኖ እናንተ የተጠቀማችሁበት መንገድ ሌሎች ህቶቻቸውም እንዲጠቀሙ መንገዱን አሳዩቸው፣ ነገሯቸው። ይጠቀሙበት አይጠቀሙበት የራሳቸው ጉዳይ፣ እናንተ ግን በቃ ሀቃችሁን ተናገሩ ማለት ነው። ገባችሁ? የሆነች ጓደኛችሁ መስመር ስት ስት ካያችኋል ተይ እንደዚህ አይደለም በሏች ማለት ነው። መይሙና በሁለት አመት ደመወዝሽ እንዴት ቤት ሰራሽ ምናምን እያላችሁ ነበር። ብር ቆጠብ፣ አገሬ ልጆች ወንፊት አትሆኑ፣ ላገኛችሁት አትዝሩ። ያገኛችሁትን ኮተት ከኦሌን አሰብስቡ ምንም አይሰራላችሁም ወላሂ የአገር ቡቲቶ ኦንላይን ትጠልባላችሁ፣ የት ልትለብሱት የት ልታጌጡበት። ከዚህ ብትለብሱ ባትለብሱ ምንድ ነው የምትባሉት? ሀዲ ከዳማሚ ነው፣ ሀዲ ሸቃላሚ ነው፣ ሀዲ ብሽካራሚ ነው የምትባሉ እንጂ የማናት ልጅ አትባሉ። አምሮባችሁ ብትወጡ የማናት ሚስት አትባሉ። ስለዚህማ የሚያሳምራችሁን ገንዘባችሁን ያዙ። ሁሉም የሚያምረ በሰዓቱ በቦታው ነው ገብቷቸው። ስለዚህ ብዘንጡም ብለብሱ ምንብትል የሚያምርባችሁ ከሀገራችሁ ነው። ደግሞ የአረብ ሀገር ኮተት ምንም አይሰራም? ልብስ ያለ ኢትዮጵያ ነው። ልብስ አትግዙ ኮተታ ኮተት አትግዙ። ብር አተናቁ አይ ችኩ ቀን ዋላት አስር ድርሃም ሀያ ድርሃም አስር ድርሃል በወጣ ምን ችግር አለው? ለሚረባ ነገር ግዴታ ለሆነ ነገር ለሚጠቅማቸው ነገር አዎ አውጡ። ግን ለኮተታ ኮተት ያያችሁትን ብልጭልጭ ሁሉ የማንም ነጋዴ መቶ ሞልቶ ሞልቶ ማለት ነው ከመዳም ቤት ወጥቶ የራሳቸውን ሱ ከፍተው እነሱ ፏሸፍ ሲሉ የደሞዝ ቀን ሲደርስ ራሱ ጠብቀው ተንዚላት ተንዚላት ዲስካውንት ይላሉ። ድስ እኪ ያርጋትና ትሞኙ ያገሬ ልጆች ማለት ነው። እና ብቻ አረ ያገሬ ልጆች አየኔ ወሬ ምን አባት ያል አድርጋችሁ። ስለዚህ እንዴት ነው ታዲያ ከዚህ ቪዲዮ ላይ ስለ ቤቱ በወራችሁ በቀጣይ ቪዲዮ ነግራችኋለሁ ወይስ ልንገራችሁ? አሁን ንገሩኝ። ኬክ መስራት ስላልቻልኩኝ እንግዲህ ያው ዛሬ በስቡሳ ምሰራበት ቀን ነበረ። የሀምሳ ኬ አስመልክቶ እንግዲህ በስቡሳ ተጋብዛችኋል፣ ብሉልኝ። እንግዲህ ሰው ባለሆነ ያገሬ ልጆች ኢንሻላህ በቀጣይ ደግሞ በሀገሬ መቶ ኬ ስገባ ደግሞ ድብር ማድርግ አከብርላችኋለሁ። እንዲሁ እናንተን ነገር ግን እንዲ አውርቼ አልጨርሰውም። እኔ እንዲ ወላሂ እንዲ በሚዲያ ያላወቃችሁ ሰው እንዲ ሰፍሰፍ የምትሉቶች ግን እንዲ እስኪ ምን አይነት ልብ ነው አለ የሰጣችሁ? እስኪ ንገሩ። እንዲ ስማችሁን እንዳልጠል አልጨርሳችሁም እንጂ ብጠራችሁ እንደ ደስ ባለ የዘወትር ኮማቾቼ ረት አድላችሁ እናንተስ። እና ይሄን ነው የምላችሁ። በቃ በቀጣይ ቪዲዮ ስለ ቤቱ ሁሉንም ነገር አለው ስንት ካሬ ነው የግንብ ነው የጭቃ ነው የሚለውን የግንብና የጭቃ እንኳን እንዲሁ አይታችሁ መለየት ትችላላችሁ። ሀገሬ ልጆች፣ ለወደፊቱም ቢሆን በተለይ ውጭ ላይ በረንዳን ካያችሁት በበረንዳ ብቻ አይታችሁ የጭቃና የግንብ ቤት መለየት ትችላላችሁ። እና ጎበዝ ሁሉ ተስፋ አትቁረጡ። ወላሂ ከጀመራችሁበት የማልቅ ነገር የለም የማይሳካ ነገር የለም። ካሰባችሁበት ብቻ እናንተ ቆራጥ ሆኑ ቆራጥ ሆናችሁ ትሰራላችሁ እንኳን ይሄን ስንት ስንት ቤት የሚሰሩ አሉ አደለ? ስንት መኪና የሚገዙ አሉ አደለ? ደግሞ በሁለት ዓመት ደግሞ እዚህ የምትሉ ሰዎቹ በአንድ ቀን ይውሉ አበላቸው አደለ እንዴ! ቤት መኪና የሚገዙት። ኧረ ተው የአገሬ ልጆች ተውም። እና አሁንም ላይ ካድርጉኝ በሌላ ቢሮ እመጣለሁ ስለ ቤቱ